ወይ እነዚህ ቱበሮች ሊያጨልሉ ነው። ዛሬ ደግሞ ኤፍሬም የአብርሽ ወንድም ሩታን እየለመና ታየ። እኔ እኮ በዚህ ልክ የሚዋሹት ነገር ለምንድን ነው? ቲክቶክ ላይ፣ ዩቱብ ላይ መጥተው እንደተጣሉ ምናምን፣ ቲክቶክ ላይ ላይ ቲክቶክ ላይ ደግሞ አብረው እየበሉ አብረው እየጠጡ ትንሽ አይደብርም? አንዳንዴ የምናደርገውን እናደርገውም ብናቅ እንዴ የምን አይነት ትምህርት ነው የምታስተምሩት እናንተ? እንደ በየቀኑ ውሸት አይሰለቻችሁም እንዴ? አረ አሁንስ በዛ። እኛ ጨለልን፣ ጋይስ ጨለልን። ፍሬም እዚህጋ መጥቶ ሩታና አብርሽን ለማስታረቅ እንዲያ እንዲ ይላል። አብርሽ ደግሞ ታሞ ተኝቶ ተብሏል። አሁን ግን እናቴ የእንትና የመስቀል ዳመራ ክትፎ እየበሉ ዩቱበሮች እንዳለ ቲክታክ ላይ ተሸክፈው ክትፎ እየበሉ ላይ እያወሩ አየ ናቸው ተበላ ተበላ ይላል አይደለ? እና እንግዲህ መስቀልን በጉራጌ ፋ ያለ ነው፣ በጣም ነው ደስ ያለኝ። እነሱን አላቀ በጣም ነው ይበላል፣ ይጠጣል። ነግራችሁ ለቻናሉ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሆኖ ቤተሰብ የሆናችሁ ደግሞ ስለምታበረታችሁን ከልብ ነው ማመሰግነው እውነት ለመናገር። ግራ የተጋባ ዝም ብሎ ግራ የተጋባ ነገር ነው ። አንዳንዴ አላቅም ብቻ። እኔ ምን ብዬ ልንገራችሁ፣ እፍሬምና ሩታ ዛሬ አንድ ላይ ናቸው። ትላንት ሩታ ሄርሜላ አብርሽን ከቤተሰብ ጋር አስተዋውቀው ብላ ቃል ገብቶላት፣ እሺ ብሏት አንድ ላይ ምናምን፣ ግን ውሸታቸውን ነው እኔ መች እንደሰሩት ቪዲዮ እራሱ ግራ ይገባኛል። ውሸታቸው ውሸት ሲጀመር እነሱ በዓልን እያከበሩ የመስቀል የደመራ በዓልን አንድ ላይ እያበሩ መስቀልን ፏ ብለው ነው በጉራጌ አንድ ላይ ተሰብስበው ቲክቶክ ላይ ላይቭ ላይ ገብተው ሲበሉ ሲጠጡ ነበር። እነዚህ ልጆች እኛ ምን አደረግ ናቸው እነሱን ስለአበረታታን እነሱን አይዟችሁ ስላለን ስላል አንዱና አንዳችን ስለደገፍን ጎበዞች በርቱ ስላልን፣ ቪው እንደ ጉድ እየታየላቸው ክፍያ ስላስገኘናቸው። እንዴ ለምን እውነቱን የማይናገሩት? የእውነት ኮሜንት ላይ እየገባችሁ ሁላችሁ እኛ እውነቱን ማወቅ እንፈልጋለን፣ ካልሆነ ፎሎዎችን እናነሳለን ማለት አለብን። በዚህ ልክ መዋሸት አይቻልም። አብርሽ ትናንትና ታሟን ተብሎ ራሱን አስሮ ተኝቶ የነበረው እናቴ እየዘለሉ ነው ያሉት። ብዙዎቹ ደግሞ ሩታ እርጉዝ እንዳልሆነች ነው እየተናገሩ ያሉት። የሩታ እርግዝና አይደለም፣ መቼ ነው ያረገዘችው? ውሸት ነው፣ የውሸት እርግዝና ነው ይባላል። እሱ ፈጣሪ እንግዲህ ሳታረግዝ አርግዣለሁ ብላ ተንገፍጥጣ የእውነት ፌክ ከሆነ ፈጣሪ አለ። ችግር የለውም ተውት ስለ ሩታ ግዝና ግን በዚህ ልክ ሳይጣሉ በዚህ ልክ እንደዚህ መሆን ለዩቱብ ለቪዲዮ ተብሎ ህይወታችሁን ምስቅልቅል የምታወጡት ነገር በጣም ያሳዝናል እውነት ለመናገር ምክንያቱም አሁን ያላችሁ ያን አላቅም ብቻ እንዴ ትንሽ አይደብርም እንዴ? አንድ ላይ ተሰብስበው በዓሉን እያከበሩ ለኛ የከረመ ቪዲዮ ፖስት የሚያደርጉልን ነገር ምንድን ነው? አንድ ላይ እየበሉ እየጠጡ ነው እኮ ያለው። አብሪሻውን ትናንትና ከእነ ሩታ ከእነ ጓደኞቹ ጋር ተለይቶ ምናምን ነው አለ ቪዲዮ ያሳየው። ውሸት ነው ግን ይዤ ልሄድ ምናምን እያለችው ነበር። ይሄ ሜዳ እኔ እኮ አልሄድም ብዬሽ ቀርቻለሁ መድ ሆን እነሱ ጋር ሀር ነበር፣ አልሄድም ምናምን እያላል። አይ እንደሚሄዱ ቃል አስገብተው በዓሉ ካለፈ በኋላ ማለት ነው ቃል አስገብተው እሺ ሄዳለሁ ብሏት የነሱን ቪዲዮ እየጠበቅን ነው እንግዲህ። ይዛው ሄደች ተገናኘች፣ ምናምን እያነኛን እንጠብቃለና አጠብቁ። እሱ አብርሽ ያለው ቲክቶክ ላይ ዩቲዩበሮቹ ጋር፣ ቤተሰቦቹ ጋር፣ ጓደኞቹ ጋር አልተለየም። ሲጀመር አዲስ አበባ አልቀረም አብሮ ነው የሄደው። አንድ ላይ እየበሉ እየጠጡ አንድ ላይ ነው ያሉት። እኛ እኛ እንዴ አንዳንዴ ኧረ በጣም ከባድ ነው። ማርያምን በጣም ነው የሚከብደው። እንዴ ደብራ እንደዚህ አታድሩ። እና ዛሬ ደግሞ ኢፍሬም ሩታና አብርሽ በመለያየታቸው እንዴት ተለያይተው ይቀራሉ፣ ፍርድ ቤት ድረስ ቀርበዋል ብሎ ለማስታረቅ መጥቶ ነበር ማለት ነው ሩታን ጠርቶ ሲጠይቃት ነበር አንዳንድ ጥያቄዎች። እሷ ደግሞ ሁሉም ነገር አለፈ፣ ሁሉም ነገር ከእንግዲህ በኋላ ወደ በኋላ መመለስበት ምንም አንዳች ጉዳይ ነገር የለኝም፣ ስለዚህ ምንም ልታደርጉኝ አትችሉም። እኔ ወደ ቤተሰቦቼ ሊሄድ ነው። ስለዚህ እኔ ከእንግዲህ ከአብርሽ ጋር መኖር አልፈልግም ነገሩ ሁሉ አልቋል። ተስፋ ቆርጫለሁ። ብዙ ተስፋ የሚያስቆርጡ ነገሮች አሉ። ከኔ የደረሰ በማንም ሰው አይድረስ። ብዙ ጊዜ በእርግዝና የሰዓት ተከፍቼ አልቅሼ ብዙ ቻሌንጅ አሳልፊያለሁ። ስለዚህ ከእንግዲህ በኋላ አብርሽ ያስፈልገኛም ብዬ አላስብም ብላ ለኤፍሬም እንትን እያለችው ነበር። ኤፍሬምም ደግሞ ይሄ ግዴታ እያስገደድኩሽ እንዳይመስልሽ ግን አንድ ላይ ብትሆኑ ልጃችሁን ብታሳድጉ እያለ ነው እሱ እንደ ወንድምነት እየሰደባት ነው፣ የወንድሙ ሚስትም ስለሆነ። እሷ ግን ልትሰማው አልቻለችም። ውሳኔዋ ያው ከውሳኔዋ ማንንም እንትን አላላትም እና ግን ይሄ ነገር እውነት ነው ወይ የሚለው ነገር ላይ ሁላችንም አሁን ላይ ግራ እየተጋባነ ነው። በተለይ በሰሞኗ በበዓሏ ቪዲዮ ምናምን ውዝግብ ተፈጥሯል። ብዙዎቹ ኮሜንት ላይ እየሄዳችሁ እዩ አብርሽ ታምም ያለው ብሎ እዛ እንደማይሄድ ምናምን ታምሞ ተኝቶ ሄርሜላ ብቻ ሱጋ ቀርታ እያጽናናችሁ ከዛም ደሞ ካለፈ ሊሄዱ ከቤተሰቦቿ ጉራጌዛ ይዛው እንደምትሄድ ቃል ገብቶላት ምናምን አይታችሁ፣ ሁላችሁማ ትናንትና የተለቀቀው ቪዲዮ እንደዛ ነው፣ ዛሬ ደግሞ እንደዛ ነው። እነሱ የለቀቁ ግን ላይቭ ላይ ግን እነሱ ጋር ጓደኞቹ ጋር ሲጀመር አልተለያየም፣ አብረው እየበሉ አብረው እየጠጡ ነው ያሉት። እንደው ምን ጉድ ናቸው። እኛስ ምን አደረግን? እኔ ብዙ ውሸት ሲዋሽ አይቻለሁ። በዚህ ልክ ግን ውሸት አትዋሹ፣ በዚህ ልክ አትዋሹ። እንደኛው እናደረግን እንደኛ እናንተን ስላበረታታን ይሄን ያክል እንደው ውርጅን ይወረጅብን ምን ነው? እና ቲክቶክ ላይም እውነት ለመናገር በጣም ብዙ ሰው እየተቀባበለው አይቻለሁ ይሄን ቪዲዮ እንዴት አብርሽ ታምም ያለው ብለህ አልሄድም ብለህ ዩቲዩብ ላይ ቪዲዮ ፖስት አድርገህ ሄርሜል ላይ እዛ እንደምትሄድ እየለመነችህ አንተ እንዴት? እዚህ ውስጥ አለ የተለቀቀው ቪዲዮ የመቼ ነው ነው? ትናንት የተለቀቀ ቪዲዮ መቼ የተሰራ ነው? የትናንት ነው የትናንት አይደለም? ነው የህዝቡ ጥያቄ እና ጥያቄያችንን ምን እንደምትመልስልን ባለሙሉ ተስፋ። ሩታን ግን ያው እፍሬም እናመሰግናለን። ተይ ሲላት ነበር እሷ እሻላለችው ሁሉም ነገር ጊዜው አልቋም ብላለች። ፈጣሪ የእውነት እርግዝናም ከሆነ በሰላም ውጭ ፈጣሪ ሁለት ራስሽን በሰላም ያድርግሽ። ይሄ ቀልዳችሁ ውሸት የምትጨማለቁት ነገር ግን አቁሙ፣ በጣም ያስጠላል። ቢያንስ በህይወታችሁ ይህን ያክል መቀለድ ማለት ከባድ ነውና እስኪ የሄርሜላ እና የአብርሽን ቪዲዮ እንፈልጋለን ብላችሁ ሁላችሁም ፍትህ ነው አብርሽን የት ይዛው እንደሄደ እንፈልገዋለን በሉ። እሱ ግን እዛ ክትፎውን እየበላ ነው። እናቴ ክትፎውን እየበላ እንዴ! የምን መቅረት ነው እዛው ነው ያለው። ጋይስ ነቃበሩ እንጂ እንዴ ወይ